ሰላም ልጆችዬ፣ እንዴት ናችሁ? ደህና ናችሁ? ዛሬ አንድ ተረት ነግራችኋለሁ። የተረቱን ርዕስ ሚዳቆና ቀበሮ። በአንድ ጫካ ውስጥ የምትኖር አንዲት ወጣት ሚዳቆ ነበረች። በጫካ ውስጥም እየተዘዋወረች ምግቧንም ትፈልግ ነበር። በአንዲት ባልታሰበ ቀን ግን ሚዳቆዋ በሰው ወጥመድ ውስጥ ወደቀች። ወጥመድ ውስጥም ሆና በነበረችበት ጊዜ አንድ ቀበሮ እርሷ ወዳለችበት አቅጣጫ እየመጣ አየችው። እሷም ከአሁን አሁን አየኝ ብላ ተሳቀቀች። በጣም የራበው ነበር፣ ግን አጠገቧ ሲደርስ ግራ ቀኝ ሳያይ በአጠገቧ አለፈ። ከትንሽ ቆይታ በኋላም አባትና ልጅ ቀበሮዎች ሚዳቋ ወደ ተያዘችበት ወጥመድ መጡ። ሚዳቋም ሁለቱን ቀበሮች ስታይ ከደስታዋ ብዛት የተነሳ የምትይዘውና የምትጨብጠውን አጣች። ቀበሮዎቹ ግን እርስ በእርሳቸው እያወሩ ሊያልፏት ሲሉ ፍርሃት ያዛት። ድምጿም እየተንቀጠቀጠ ጌቶች፣ ጌቶች፣ አረ ጌቶች እያለች ጠራቻቸው። የዚህን ጊዜ ቀበሮዎቹ ዞር ሲሉ አጠገባቸው በወጥ መድ የተያዘች ሚዳቆ አዩ። አባት ቀበሮም ወይ ታምር የአምላክ ስጦታ አለ። ልጅየውም አምላክ የከፈተውን ጉሮሮ ሳይዘጋው አያርም፣ ምን እንበላለን ብሎ ማሰብ ከንቱ ነው ይል ነበር። ወደ ሚዳቆዋም ቀርበው ማን ነው በውጥ መድያዘሽ አሏት። እሷም የሰው ልጅ ነው ጌቶች፣ አሁን መጥቶ ከሚበላኝ እናንተ እንድትበሉኝ ነው አለቻቸው። አባት ቀበሮም እሺ ለእኛ እንዳሰብሽልን እግዚአብሔር ለነፍስሽ ያስብላት እኛ ደግሞ ለስጋሽ እናስብላታለን አሏት። ከታሰረችበትም ፈተው እሷን ለመብላት ተቻኮሉ። እሷ ግን እኔን ከመብላታችሁ በፊት ግን አንዲት ቃል እንድነግራችሁ ፍቀዱልኝ አለቻቸው። እነሱም እባክሽ ወሬ አታብዢ፣ በጣም ርቦናል። የወሬ ብዛት ስንቃዮንም ሲባል አልሰማሽም አላት አንዱ ቀበሮ። እኔን እኔን ይራበኝ፣ ጌቶችዬ፣ አይዟችሁ አሁን ትጠግባላችሁ። እኔስ መራባችሁን አውቅ አይደል? የጠራዋችሁ እኔን ከመብላታችሁ በፊት እንዴት እንደምትካፈሉ ብትነጋገሩ ይሻላል ብዬ ነው አለቻቸው። ልጅዬውም ቀበሮ ፈጠን ብሎ እኩልሃ ተካፍለን ምን በላሽ አላት። ሚዳጓም እሳቸው አባትና ትልቅ ስለሆኑ ምናልባት አይስማሙ እንደሆነ ብዬ ነው እንጂ በዚህ ከተስማማችሁ ምን ቸገረኝ አለች። አባት ቀበሮም ኧረ፣ እውነትሽን ነው። እኔ አልስማም። ሁለት እግር መቼ ያነሰውና እንዴት እኩል እንካፈል ትላለ? ልጅየውም ሁለት እግር ከመወስድ ሞት ይሻለኛል። እኩል ስላገኘናት እኩል እንካፈላለን አለ። በዚህን ጊዜ አባት ቀበሮ፣ ምነው አንተ ውርጋጥ፣ እንኳን አንተ እንዳንተ አይነት ያሉ ሁለት ከኔ ጋር ለመወዳደር ይችላሉን? እግዜርን ፈርቼ ነው እንጂ ዓይን እያየ ሚዳቋን በሙሉ መብላት ነበር። በል እንግዲህ አለ። መብለጤን አሁን አሳይሃለሁ አለና ጆሮውን በንክሻ ያዘው። ትንሹ ቀበሮም ሚዳቋን ረስተው እርስ በርሳቸው ተናነቁ። እየተዘላዘሉ በደም ሲዋኙ እርሷም ትንሽ ራቅ ብላ ቆማ እየሳቀ ስትመለከት ቆይታ በሉ እንግዲህ፣ እግዜር እርቀ ሰላሙን ያውርድላችሁ ብላ ለመሄድ መንገዷን ስትጀምር አንደኛው ቀበሮ አንቺ ተንኮለኛ፣ ዛሬ ብታመልጪኝ ነገ የምታመልጪኝ እንዳይመስልሽ አላት። ሚዳቋም ዘወር ብላ እየሳቀች ዋ ጌታዬ፣ አምላክ እንኳንስ ከፎካሪ ከወርዋሪም ያድናል ይህንንም ዛሬ ሳይገነዘቡት የቀረ አይመስለኝም። እንዲያውም ዛሬ እርስ በርስ የተጎዳዳችሁትን ቁስላችሁ እስኪድን ድረስ እኔም መከላከያ ቀንድ አበቅላለሁ ብላቸው መንገዷን ቀጠለች። ልጆችዬ እንዴት ነበር ተረቱ? ወደዳችሁት? ከወደዳችሁት ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ የሆኑ ደህና ሁኖ ልጆች፣ ደህና ሁኖ